ኢትዮጵያን በዓለም ያስጠራችው ውቧ ሀሴት ወይም ውቢቷ ሀሴት በማለትም በርካቶቹ የገለጹላት ይገኛሉ። ማነች እሷ ሀሴት? ትውልዷም እድገቷም በመዲናችን አዲስ አበባ ሲሆን በጣም የሚገርመው የካምፓስ የአዲስ አበባ ዩኒቨርሲቲ ሁለተኛ አመት ተማሪ እንደሆነ ጭምርም ነው። በጣም የሚገርመው የልጅነት ሂልሟን እውን ማድረጓ በርካቶችን እያነጋገረ ነው። እንግዲህ አንድ ሰው የተሰጠው የተሰጠለት እንጀራ ሲሆን ከየትም ይወጣል። አብዛኞቹ ከዩኒቨርሲቲ ወጥቶ ሊሆን ይችላል። ወይም በተፈጥሮ ወደ ዩኒቨርሲቲ ሳይገቡም ሞዴሊነት ልወዳደሩ ይችላሉ። እሷ ግን የተሰጣት በጣም በሚገርም ሁኔታ እጅግ በጣም በሚደንቅ ሁኔታ በማለትም ነው ኢትዮጵያን ወክላ በዓለም መድረክ ተሳትፋ ሁለተኛ የወጣችው። ያው አንደኛ ነች። በጣም በሚገርም ሁኔታ በርካታ ኢትዮጵያኖችም ደስታቸውን እየገለጹላት ይገኛሉ። ሀሴት እንግዲህ ትውልዷም እድገቷን በአዲስ አበባ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። እንግዲህ ትናንትና ከዚህ በፊት እንግዲህ ከዚህ ወደዛ ስትሄድ ወንድሟ ብቻና ጥቂት ሰዎች ብቻ ነበሩ የሸኟት። ስትመለስ ምን ያህል አቀባበል ይደረግላት ይሆን? ይህ ለኢትዮጵያኖች የቤት ስራ እንደሆነ ነው በርካቶቹም እየገለጹ ያሉት። ሚኪነኝ ከሚኪታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።